እኔ እኔ ነኝ በዛ መንገድ ከወደድሽኝ ደስ ይለኛል በእኔነት ከወደድሽኝ ካልሆነ ግን እኔ ፌክ። ወንድሜ ሚስት ለዛሬ መልእክቴ ለወንድሜ ሚስት ነው። ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ማለት ድብር ብሎኛል በቃ። ምን እንደሆነ አላውቅም። ያስጠልቶኛል። አይገልጹም ፊቴ ራሱ ያስጣላል። በስመ አብ ድብርት ሲይዘኝ እንዲ ነው ሆነው። ለምን እንደሆነ አላውቅም። ኦ ማይ ጋድ። ለማንኛውም ዛሬ ለወንድሜ ሚስት መልእክትና አንዳንድ ለቲክታከሮች መልስ ነው የመጣሁት ማለት ነው። ቲክታከር ላይ አንዳንድ ነገር ስላየው ልንገራችሁ እንዲገባችሁ ብዬ ነው። እሶ የወንድሜ ሚስትም ልነግራት የምፈልገው አንድ ነገር አለ ማለት ነው። ከብሩኬ ጋር አንዳንድ ፕራንክም ሆነ አንዳንድ ድራማዎችም የሆነ ፓርት አይ ሰምታይም ሲሆን ነገር ሲሰራ መቼስ ያው ስንታረቅ በእጄ እየደባበስኩ አስተካክለዋለሁ እያለች ጥፌዋ ምናምን አልተመቸኝም። እኔ በበኩሌ ማለት ነው፣ ብዙዎቻችሁም አልተመቻችሁም። ግን ነገር ግን ደግሞ በቃ የሆነ ነካት አረገውና እያቀናበሩት ነው። እኛ እዚህ በጣም የተመታ የሚመስለው ቦቧችን ደግሞ ፊቱ ማለት ነው፣ በቃ ከእሷ ጋር የሆነ ነገር ሲፈጠር በጣም ስለሚደብረው እንደዚ አይነት ፊሊንግ ውስጥ የሚገባው ማለት ነው። ሰ አሁን እሱ ምንም የሚያውቀው ነገር ስለሌለ እንደዚህ ነው እንደዚህ ነው ስትለው፣ ግራ አጋብተዋለች። አንድ ሁለተኛ ነገር ደግሞ ሀይሚ እሷ ራሱ ድሮ ድሮ ትችል ነበር ፕራንክ፣ አሁን አሁን አልቻለችም። ለምን ልክ ብሩክን ዞር ብላ ስታየው መጀመሪያ እኮ ማለት ነው፣ እንዴት እንዴት እንዴት ተጨካሳችብን፣ መጀመሪያ ማለት ነው እንዲሆኖ በዚህ ወርዶ እንዲሆን ይሄ ተፈጥረው እንዲ እንድትሉኛል አልፈልግም። ሲሪየስ በቃ እንዴ ዛሬ ምን ሆና ነው? ምናምን ብዬ በቃ ሳይ፣ ልክ ብሩኬ መጥቶ ቅፍ ሲያረጋት፣ በቃ የምታወራው ሁሉ ጥፍትፍት አለባት። ፊቱን ስታየው በቃ ፍራንክ እየጠፋ ነው። ፍቅር ያሸንፋል። ምን ይደረግ እንዴ? በቃ ስለዚህ በቃ ሀይም የሆን አልተሳካላትም። ለምን እንዳለ ሰው ንቅት ብሎ አሁን በቃ ሀይም እየተይ ወደዛ ተመለሽ እና አቋርጭ ና ቁሚ ነው የሚላት። ገባችሁ? ምንም ያሳም- ፍቅር ነዋ ፍቅር እኮ አይደበቅም። ስለዚህ ምንም አልቻለችበትም። ምንም ማድረግ አይቻልም። እንግዲህ ምንም ይሄ ድሮና ዘንድሮ ሰማይና ምድር። ድሮ እኮ እናቴ ምንም እኮ አያስታውቅበትም። ምንም አሁን በቃ ምንም እኔ ሀታ ራሱቼ ግማሽ ደቂቃ ራሱ መግቢያ ላይ ቪዲዮ ሰርታ ፕራንክ የምታደርገው ነገር ራሱ ቶሎ ገና ፊቷ ላይ ነው የማነብባት ማለት ነው የዚን ያክል ነው የማውቃት ወንድሜ ሚስት ማለት ነው ነገር ግን የስኬቴ ቁልፍ የስኬቴ ሚስጥር እያላችሁ እኛ እዚህ በእናንተ አንዳንድ ነገር ስንናገር የብሩክና ሃይሜ አድናቂዎች አይደብራችሁ ምክንያቱም ቫሊዩም ለእነሱም እንዳለው ማወቅ አለባቸው። እኛ የምንነጋገረው ንግግር ለምሳሌ ብሩክን ሀይሚ እንዲህ አለችው ያልኩበትን ፓርት አውጥቼ ስጽፍላችሁ ያቺን ቪዲዮ ቀጥታ የት ነው ያለችው ብላችሁ ሄዳችሁ አይታችሁ ቲክቶክ ላይ ስፖስቶ ይቻችኋለሁ ቲክታከሮች ማለት ነው። እና ምንም አዲስ ነገር የለም። የወንድሜ ሚስት ወንድሜን በጥፊ ያተምቸው ከተሻለሽ ሳሚው፣ ከተሻለሽ ማለት ነው፣ ከተሻለሽ ሳሚው። የወንድሜ ሚስት መልእክቴ ዛሬ ላንቺ ነው። ደጋግሜ ስምሽን ጠርቼዋለሁ። ብዙ ሰው ስለሚናደር ነው። ዛሬ ድብርቴ ወይኔ፣ ይቅርታ ስማም። እንዴት ነው የሚያደርገኝ ተኛው ጭራሽ። ይቅርታ እ አይ ግን እውነት እነሱ ሲደብራቸው ይደብረኛል። አይ ነው አውቃለሁኝ ያለው ፊልንግ አውቃለሁኝ። ግን የሆነ ድብር የሚላቸው ነገር የለም በቃላ። አላ እንደዛ ነገር ነው የተሰማኝ። ለማንኛውም ኔ ውድ ቤተሰቦች ሰቦች ፈታ ነው። ትንሽ ራሴንም አሞኛል። ለዛም ይሆናል ሜቢ፣ ከትናንቱ ሪያ ነው ምናምን አልተኛውም ነበረ እንደዚሁ ንግት አላለ መሰላችሁ እንዲሁ ንግት ንግት በቃ ቲክቶክ እያየሁ ንግት አላለም። እና ከዛ ራሁን ራሴን በቃ የመጨረሻ ጦዝ ብያለሁ። እና ጦዝ ስላሽ የምታወሪው ሞሬ ትክክል አይደለም እንዳትሉኝ ጋይስ፣ እኔ ትክክል ነኝ። እኔ ማለት ትክክል ነገር ነው ሁሌ የማወራው ትናንትና በሰራሁት ቪዲዮ ማለት። እናንተ እኔ ምንም ብል ስለማይጥማችሁ ደግሞ ሀሳቤን የሚወዱልኝ ሰዎች ስላሉ እኔ ሀሳብ መስጠቴን አላቆምም። የኔ ውድ ቤተሰቦች እና የወንድሜ ሚስትም ትስተካከላለች፣ ተስፋ አደርጋለሁ። ምክንያቱም በመጀመሪያ የነገረችን ሌላ፣ ትላንት የተሰራው ቪዲዮ ሌላ፣ የሚሆነው ሌላ፣ የሚወራው ሌላ። ሰማይና ምድር ምንም፣ ሰማይና ምድር ምንም። እኛ ከዚህ ቪዲዮ ምንም የምንማራው ትምህርት የለም። ትምህርት እንማራለን ምናምን ካላችሁ ምንም የሚያስተምር ነገር የለም። ሌላው ደግሞ ከወንድሜ የሚስት ንግግር የሚገርመኝና የሆነ በቃ ምንድን ነው ብዬ ጥያቄ የሚሆንብኝ ሁልጊዜ ከብሩክ ጋር የሆነ ኮሽታ ሲፈጠር በሰው በሰው ነገር የምትናገረው ነገር እኔ መረጃ አለኝ እኔ መድረሻ አለኝ ምናምን፣ ይሄ ነገር ይደብረኛል። ወደዳችሁም ጠላችሁም ይሄ ነገር ያስጠላኛል። ምክንያቱም እንደማያውቅ ሰው የሆነ ሌላ ሀገር ሌላ ሀገር እንደሚኖር ሰው ይደብራል። እንደዚህ ማለት ማለት ነው። ምክንያቱም አጠገቧ ነው ያለው። ብዙ ነገሯን ከበር ያደርጋል ከበር ታደርጋለች። ስልኩ አንድ ላይ ናቸው ሁሉ ነገራቸው እና ሰው እንዲህ ብሎኛል፣ ሰው እንዲህ አድርጎኛል። በሰው አይደለም ትዳርና ፍቅር የሚመሰረተው በሰው አይደለም። በራስ መተማመኗን ማለት ነው ሀይሚ ወዴት እየጣለችው እንደሆን ባላውቅም ማለት ነው። አሁን ላይ ሰው እንዲህ ብሎ እንዲህ አድርጎ እንዲህ ብሎ አይባልም። ይሄ የሚደብረኝ ፓርት ነው፣ ከወንድሜ ሚስት ማለት ነው። ሌላው ሲቀጥል ደግሞ ማለት ጥሩ እየሰራሽ አይደለም ካላችሁ እኝ ነው ልንገራችሁ፣ የሚደብረኝን ነገር የደበረኝን ነገር መናገር ግዴታ ነው። ምክንያቱም እኔ ዝም የሃይላይቱን እንዳላወቀ ሰው ላይ ላይን ስናገር ምንም ያልገባኝ ይመስሏችሁ ነው እንዴ? እንዴ እንድነግራችሁ ፈልጋችሁ ፋደም ትቆሰቁሱኝ፣ ስለዚህ ልንገራችሁ ብዬ ነው እኔ ዛሬ ማለት ነው። እና ሁል ጊዜ ደግሞ ሰው እናንተን ወዷችሁ በቃ አክብሯችሁ በክብራችሁ ሁሉ ጊዜ የማይደራደር መሆኑን እስከ ጥግ ድረስ እንደሚወዳችሁ ስታውቁ እናንተ የበላይ ነኝ እኔ ማንም ሰው አይጣላኝም አይነቀኝም ምናምን አይ አይነፋም አይነፋም ከዚህ በፊት ብሩኬ እኔ ሀይሜም ማጣት አልፈልግም ይደብረኛል ይጨንቀኛል ብሎ ነበር እና ሁሌ እኔ ማጣት ነው እንዲህ የምትፈልገው አይነፋም ይሄ አይነፋም የወንድሜ ሚስት የምሬን ነው ምክንያቱም እሱ አንቺን ማጣት ቢፈልግ ኖሮ ስንት ነገር ያደረግ ነበር። እስካሁን እየነገረሽ ነው። ስለዚህ የምታረጊያቸውን ነገር ለቪዲዮ ብለሽ ማለት ነው ህይወትሽን አታበላሽ። የአማራ ህይወት ላይ አለሽ። የአማራ ህይወት ሰው የሚቀናበት ስንት ሰው የሚመኘው ፍቅር አላችሁ። እራሳችሁ መግባባት አቅቷችሁ ባስኬት ከጨመራችሁት ማንም አያወጣላችሁም። ማንም ማለት ነው፣ የምሬ ነው። ማንም አያወጣላችሁም። የእናንተን እድል ስንት ሰው የሚመኝ ሰዋል። ስንት ሰው ማለት ነው አንዳንድ በጎች ላይ መቻቸው ይችላል፣ የምናገረው ንግግር ነገር ግን መሆን ስላለበት ነው። ሀይሚ ብሩክ ማጣት ስለሌለባት ነው። ብሩክም ሀይሚ ማጣት የለበትም። ብዙ ነገር አብረው አሳልፈዋል። እነሱ አሁን ከሌላ ሰው ጋር ላይፍ የሚጀምሩ ራሱ ፊሊንጋቸው በጣም የሚያስጠላ ነው የሚሆነው። ስለዚህ ከወዲሁ የሰው ልጅ አለማስቀየም በቃ ስራ ነው። ስራ ነው፣ ስራ ይሁን እኛ ምን አገባን። ስራ ነው ብላ አልነገረችን። እኛ ስራ ነው ብላ እስካልነገረችን ድረስ የምንረዳት በቪዲዮ ልክ ነው እንጂ ስራ ነው ብለን አለመረዳት ያለብን ሁላችሁም። ስራ ነው ምንድነው? ይሁና ስራ ይሁን ይሁን፣ እኛ ምን አገባን? ስራ ነው ምሰራው ብላ ስላላለች፣ ቪዲዮ ነው ይዛ ይመጣቸው እንዲ እንዲሆኛለሁ ብላ ነው ያስረዳችን። ስለዚህ በአስረዳችን መንገድ ነው የምናስረዳው እንጂ እኛ ስራ ነው እያልን አናስረዳም። ስራ ነው ስትለን ስራ ነው ብለን እንቀበላታለን። ኤኒዌይስ ወንድሜ ሚስት መልእክቴ ይሄን ይመስላል። እኔ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ነገር ግን ብሩኬን በጥፊት ስትመቸው ብቻ የሚደብረኝ ከዛ ውጭ ምንም አይደብረኝም፣ ምንሽም አይደብረኝም። ከዛ ውጭ ማለት ነው። በጎትዬ ንገሩኝ ካላችሁ ይኸው ዛሬ እስከ መጨረሻ ነግሬያቸዋለሁ። ትላንትና ሃይላይቱን ልንገራቸው እንዳይደብራቸው የሃይሚን ደካማ ጎን አልናገርም ብዬ ዝም እላለሁ። ለሊቱን ሙልጭ አድርገውኝ አላደሩም። እውነቱን እውነቱን፣ ይሄውን እግር አረኳችሁ። በቃ ከወንድሜ ሚስት የሚደብረኝ ፓርቲ ይሄ ነው። ምን ታመጣላችሁ እንዴ? ምንድን ነው እንደዚህ ጓግጭ እንዴ? አይመጣውም፣ አይነፋም። በቃ በቃ፣ ሲያቅፋት ጠፋባት። ብራንጎ አለቀ፣ ምንም አንድ ነገር የለውም እንዴ! ብሩኬ ደግሞ የፊቱ እና እንዴት እንደሚያሳዝን በስማ ሁለት ቀን የሌለ ነው ባይዘወይ ያመጡት አይዲያ ማለት ነው። ምን እንደሆነ እንኳን ማንም ያወቀ የለም እስካሁን ድረስ። እውነት ምን እንደሆነ እስከዚያ የታወቀ እኔ ራሴ አላወቅኩትም። የመጣው ነገር ማለት ነው። ነገሮችን ላስተካክል ብላ ሄዳ ከዛ በኋላ ተመልሳ መታ። ብሩክ ታመመ ተብሎ መታ። ኧረ ወይኔ! ትናንትና ደግሞ ሚስጥር አለ፣ ጉድ አለ አውጣ። ኧረ አይመጣውም፣ እውነት አይመጣውም። እኔ እንጃ ዝም ብዬ ሳስበው ቪዲዮ ራሱ ሳየው ሳየው ማለት ነው ምንም የሚመጣልኝ ነገር የለም እና ብቻ ለማንኛውም ይመቻችሁ፣ አትጥፉ እና ዛሬ በቃ በጣም ደብሮኛል። ከፈለጋችሁ ዘና ብታደረጉኝ ደስ ይለኛል። የሚያዝናና ነገር አድርጋችሁ ቲክታከሮች ባያችሁ በጣም ደስ ይለኛል። በተረፈ የወንድሜ ሚስት ባለሽበት ይመችሽ ግን ማለት ነው ምሩክን ማጣት እንደሌለብሽ ነው ምነግርሽ። የእውነቴን ነው፣ የእውነቴን ስነግርሽ ማለት ነው። ሶ እንደዛ ስላችሁ እያለቀሰች ትመጣለች። ምንድነው ማልቀስ፣ ካለባት ታልቅሳ። እኛስ በእነሱ እናለቅስ የለም። እንዲ ምንድነው፣ በቃ ማልቀስ ብርቅ ነው። እንዲ ማልቀስ እኛ ስናለቅስ የለ እንዴ። ሀይሚ እንዳታለቅስ፣ ሀይሚ ታለቅሳለች። ምንም ታልቅሳ፣ በቃ ብታለቅስ ምን ችግር አለው? ለፍቅር ማልቀስ እኛ እንኳን አለን አለል፣ ባህርማዶ የአይተናቸው ተጣሉ ብለን ያለቀስን በቀደም ምንድ ነው ማካበድ? ጋይስ አንዳንዶቻቸው አታሽቀብጧ ቀብጦ እንደዚህ ንከባበራ ንከባበር። ሌላው ደግሞ ቃልዬ ማለት ነው ብዙ ቤተሰቦችሽ የኔም ቤተሰቦች ተው ስደትና ያላቸው ታትጣሉ ምናምን እያሉ ነው። እውነት ኔ አልንካትም። እውነት እኔ በዚህ አጋጣሚ ቃልዬ ማለት ነው ይቅርታ። እኔ ካሁን በኋላ ምንም ነገር አልነገርሽ፣ ምክንያቱም ኦዲንሶች ስል በጣም ብዙ ኦዲንሶች በውስጥ ምን ሆነች ነው ሴስ ምናምን እያሉኝ ነው። እና የእነሱ መልእክት ማለፍ አልፈልግም። በተሻለሽ መጠን መጥፎ መጥፎ ነገር ባነጋገር በጣም ጥሩ ነው። ጥፋት ካለብኝ እንዲ ያጥፍተሻል በሽ ተናገሪኝ። ሚዲያ ላይ እስካለው ድረስ መነጋገር ያለ ስለሆነ ከዛ ውጭ ግን እ ያስከፋዎች ነገር ካለ በእኒህ በኩል ቃልዬ ይቅርታ። በጣም ብዙ ቤተሰቦች እየተቆጥኝም ስለሆነ እንደገናም ደግሞ በቃ እዛ ቦታ ላይ መገኘት የለብሽም እያሉኝ ስለነበረ አመሰግናለሁ የእኔ ውድ ቤተሰቦች። በዚህ ልክ ለዚህ ለኔ ተጨንቃችሁ በውስጥ የምትመክሩኝ በጣም ብዙ እህቶች አላችሁ። በጣም በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም ከእናንተ ቃል ውጭ መውጣት አልፈልግም። ነገር ግን ያው አንዳንድ ነገሮች ስትመልስ እኔ ታውቃላችሁ፣ ሁለት ሶስት ስትመልስልኝ ነው አንድ መልስ መሰጣትና፣ በዚህ አጋጣሚ ቃልዬም ከቻልሽ ተስተካከይ። ከተቀየምሽኝም በጣም ይቅርሳ ጠይቅሻለሁ። በቤተሰቦቻችን ስም ማለት ነው በእነ ሀይሚ በኩል አንቺም ትሰሪያለሽ፣ እኔ ምሰራለሁ። ያለውን ሃይላይት ሁለታችንም እንናገራለን። አንቺም አይነው ሀይሚን ደግፈሽ ነው እኔም ብሩኬን ደግፈሽ ነው የሚሉት ኦዲንስ ግን፣ እኔ ሁለቱ ጋም እኔ ሁለቱንም እንዳንድ ነው የማያቸው። እኔ ራሴን አመለካከት ነው የምሰጠው። እኔ ሀይሚን ከፍ አርጌ ብሩኬን ዝቅ አርገሽ ካልሰራሽ የሚሉ ሰዎች ናቸው እኔን የሚጥሉኝ። እኔ ደግሞ እንደዛ አልፈልግም። ምክንያቱም ብሩክም ከሃይሚ ተለይቶ ማየት አልፈልግም፣ ሃይሚም ከብሩክ የተለይታ ማየት በፍጹም አልፈልግም። ገባችሁ? ይሄ ሀይሚን ደግፎ የሚሰራ በሃይሚ ህይወት ሌላ ሰው እንዲገባ የሚፈልግ ሰው ነው። ብሩኬን ደግፎ የሚሰራ በብሩኬ ህይወት ሌላ ሰው እንዲገባ የሚፈልግ ነው። እኔ ደግሞ አልፈልግም። ገባችሁ? ጊዜ የሌላ ሰው ቤት አስተያየት እየሰጣችሁ አንቺ ለምን እንዲ አሰጭም ምትሉት ቤት ማለት ነው። ይሄድኩ ሳይ ሀይሚን ከፍ እያደረጉ የሚሰሩ ሰዎች ናቸው። ሰው እኔ ደግሞ ያ ነገር አይመቸኝም። በቃ በራሴ የሚመቸው ነገር ሀይሚንን ብሩኬንም በኩል አይን መስጠት ነው ፈልገው ገባችሁ። እናንተ የምትፈልጉት አንዱ ከፍ አንዱ ዝቅ የሚያደርግላችሁ ሰው ነው የምትፈልጉት። እኔ ደግሞ አልፈልግም እንደዛ። በእናንተ እይታ እናንተ የፈለጋችሁትን ማለት መብታችሁ ነው። በዚህ አጋጣሚ ቀልዬ በጣም ይቅርታ ከነ ኦዲየንሶችሽ በጣም ይቅርታ። በእኔ በኩልም የተከፋችሁ የተከፋች ኦዲየንሶች ካላችሁ ከቀልዬ ጋር በምነጋገረው ነገር በጣም ይቅርታ ጠይቃለሁ። ምክንያቱም እኔ እንድትስተካከል ብዬ ነው መጀመሪያ አንድ ቪዲዮ የሰራሁት። ከዛ በኋላ ግን ነገሮቹ ወደ ሌላ ነገር ተቀየሩ። ብዙዎቻችሁ በጣም እየደበራችሁ ስለሆነ የሚደብራችሁ ነገር ማስተላለፍ አልፈልግም። በጣም አድርጌ ይቅርታ ጠይቃችኋለሁ የእኔ ውድ ቤተሰቦች ያው አንዳንዴ ያው ሚዲያ ላይ ስትሆኑ ያጋጥማል። እኔ አሁን አንድ ቃል ነው የተናገርኩት፣ ግን አንድ ቃል ተናገሬ እስካሁን ድረስ እንዳልተፋታቸው ነው የምነግራቸው። እያያችሁ ነው። እኔ ለእናንተ አልነግራችሁም፣ ግን ብዙዎቻችሁ እንግዲህ ያው እየተቆጣችሁም ስለሆነ፣ ያው እኔ ግን እንድትስተካከል ብዬ ነው እንደዚህ አይነት ሀሳብ የሰጠሁት። ለማንኛውም እናንተ ደስ የማይላቸው ነገር ማድረግ ስለማልፈልግ፣ ወይዘሮ ቃልዬ ከዛሬ በኋላ እኔ ያው ይቅርታ ብያለሁ። በእኔ በኩል የፈለግሽ መሆን ትችላለች። ነገር ግን በተሻለሽ መጠን ብሩክና ሀይሜን አንድ አይነት የሚያደርግ ነገር ብሰሪ በጣም ደስ ይለኛል። አይ አልሰራም ከች ደግሞ መብትሽ አንቺ ስለሆነ ምንም ማድረግ ስለማልችል፣ በእኔ በኩል ግን ምንም አይነት ነገር ብትናገሪ መልስ እንደማልሰጥሽ ከዛሬ በኋላ ይኸው ለቤተሰቦቼ ተናግር ያለሁ ማለት ነው። የኔ ውድ ቤተሰቦችን በጣም አድርጌ ነው የምወዳችሁ፣ በጣም በጣም በጣም ከምላችሁ በላይ በጣም በተለይ ቲክቶክ ላይ በጣም ስለምታበረታቱኝ፣ እውነት እውነት፣ እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። ማርያምን፣ ቃል የለኝም። የምሬ ነው የምላችሁ፣ እውነት ደስ ነው የሚለኝ እግዚአብሔርን፣ በስመ አብ፣ እንደእናንተ አይነት እህቶች ስላለኝ በጣም ደስተኛ ነኝ። በያላችሁበት ፈጣሪ ይጠብቃችሁ ሁላችሁንም። እውነት በጣም ቴንኪው፣ በጣም እውነት እኔ እንጃ፣ ቃል የለኝም፣ ብቻ ግን አመሰግናለሁ በጣም እውነት ነው የምላችሁ። እኔ ጥሩ ይህንን ሰርቻ አይደለም ለእኔ ይገባኛል ብዬ አይደለም እና ግን አንቺ እናንተ ይገባታል ብላችሁ የሰጣችሁኝን ክብር ለእናንተ ደግሞ በቃ እኔ እንዳከብራችሁ ብቻ እግዚአብሔር ክብርልኝ። እውነት በጣም ደስ ያለኝ። እውነት ቲክቶክ ላይ የምታደርጉልኝ ነገር ቻናሌን የምታደርጉት ነገር በጣም እውነት ቴንኪው በጣም ደስ ያለኝ ማርያምን እና አመሰግናችኋለሁ። መልካም ቀን ይሁንላችሁ። ባይ ባይ። ወዳችኋለሁ። ሁላችሁንም በያላችሁ በሰላም ጤና ይብዛላችሁ። ብሩክና ሀይሚም፣ ታርቃቸው እንድትመጡ እንፈልጋለን። መሸጣል እንዳትሉኝ። አመሰግናለሁ። ባይ